ዛሬ የምነግራችሁ ነገር ምናልባት እስከ ዛሬ አሳስባችሁም ሊሆን ይችላል። መፍትሄስ ምን ይሆን ብላችሁ ተጨንጋችሁም ሊሆን ይችላል። ነገር ግን እኔም ተጨንቀን ያሉትኝ እስቲ ፍርዱን ለእናንተ ስሙትና ምንጊዜም ያሳስበናል። ያ የሀይሚና የቡሩኬ ህይወት ያስጨንቀናል። አዎ እውነት ሰርግ ተደግሶ እስከሚጋቡ ድረስ ያስጨንቀናል። ብዙ ግራ እንድንጋባ የሚያደርጉን ነገሮች አሉ። ዛሬም አዳዲስ ነገሮች ሰምቻለው። ትናንትና ሀይሚ ስቶሪ ላይ ያደረገችው ነገር ከምን የተነሳ ነው? ለምን እንደዚህ አይነት ነገር ፖስት ልታረግ ትችላለች የሚለውንም በስተጀርባ ሳጣና ነበር ይዋልኩትኝ ሳጣራ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ይህንን ቪዲዮ ስትጀምሩ ላይክ ማድረጋችሁን አትርሱ። ለቤቱ አዲስ ከሆናችሁ ቤተሰብ ሁኑ። እውነት ለመናገር ለምንድን ነው ግን ሰው የጣለውን ነገር እንደገና ሲያምርበት ከሌላ ሰው ጋር ሆኖ ደስተኛ ሲሆን ሲያይ መጥቶ ላንሳ የሚለው ለምንድን ነው? ይቺ ሴት ይቺ አሁን ላይ በቡሩኬና በሀይሚ መሀል ወይንም ይቺ የድሮ የቡሩኬ አፍቃሪ ተብዬዋ የቡሩኬን ሀሳብ ለማስቀየር በጣም ሩቅ መንገድ እየተጓዘች ነው የሚባል ነገር እኔ የሰማትኝ ይሄ ምንድን ነው አሁን ላይ ብሩኬን በጣም ነው እንደምትፈልገው እኔ ሰማትኝ በጣም እንደምትፈልገው እና እንዴት አድርጋ ከሀይሚ እንደምታወጣው እንዴት አድርጋ ምናምን ወደ ራሷ መሳብ እንዳለባት ወደነበሩበት ቦታ ወደ ድሮ ግን ብሩኬ ጋር ምንም አይነት ነገር የለም እኔ የሰሙትኝ ብሩኬ ጭራሽ ራሱ አይፈልጋትም። ራሱ ቴክስት በዛን ሰዓት ሲመልስላት የነበረው በቃ ማዳመጥ ስለፈለገ ነው፣ ፍላጎቷ ምንድን ነው፣ ምን ልትል ፈልጋ ነው የሚለውን ለማጥራት ያክል ነው እንጂ በሰዓቱ ዝም ሊላት የቻለው፣ ስልኩን ራሱ እሱ እንኳን አይደለም የሰጣት። አያችሁ በብሩኬና በሃይሚ መሃል በጣም ክፉ ሰዎች አሉ። ለዛውም የሩቅ ሳይሆኑ የቅርብ ብዬ ደግሜ ነው የምናገረው። የቅርብ ሰው ነው ራሱ ስልክን የብሩኬን ለዛ ሴት የሰጣት። ስልኳ የለውም ምንም የለም። ከእሷ ጋር ነገር ያከተመን የቆየ ነገር ነው። ግን ብሩኬን አሳልፈው የሰጡት የቅርብ የሚባሉ ሰዎች ናቸው። ስልክ ለመስጠት ደረጃ የደረሱ ማለት ነው። እኔ በጣም በጣም ለምን እንደሆነ አላቅም ብሩኬና ሀይሚ በጣም ነው የሚቀኑባቸው። በጣም ይሄ በተደጋጋሚ የሚነገረኝ ነገር ነው እና ሀይሚ ደግሞ አሁን ላይ በጣም ልቧ ውስጥ ጥርጣሬ አለ። ምናልባት ይቺ ሴት ብሩኬን ሀሳብ ብታስቀይረው የሚባለው ነገር በጣም ፍራቻ አድሮባታል እና አሁን ላይ አብሮ ምናምን ነገር እንደዚህ ብሩኬ ሀይሚ ምንም ነገር እንዳይሰማት ደስተኛ እንድትሆን በቻለው መጠን በቃ እየጣረ ነው። እንግዲህ ትናንትና አይተናላ ምግብ ሰርቶ አበላት፣ ካልገዋ ላይ ቀስቅሶ ምናምን ምግብ ሰርቶ አበላት ቁርስ ላይ ማለት ነው እና በቃ ምንም አይነት ጭንቀት እንዳይፈጠርባት እንዳትከፋ ምናምን ነገር በጣም ብዙ ነገሮችን እየጣረ ነው ብሩኬ። እና ከምን የተነሳ ነው ታዲያ? ጅማሬው ጅማሬ የሁሉም ነው፣ መጥራት ግን የእውነተኛ ብቻ ነው ልትል የቻለችው የሚለውን ነገር ሳጣራ እርግጠኛ ያልሆነችበት ነገር አለ በብሩኬ። አሁንም እርግጠኛ ያልሆነችበት ነገር አለ። እሱ ምንድን ነው? ይቺ ልጅ ሀሳቡን ብታስቀይረውስ የሚለው ነገር ጥርጣሬ በጣም አድሮባታል። እና ብሩኬ ደግሞ እውነት ለመናገር ያክል ሀይሚን በጣም ነው የሚወዳት። እንደገና ሀይሚን እንድትከፋ ራሱ በጣም አይፈልግም፣ ጭንቀትም እንድትጨነነቅም አይፈልግም። ነገር ግን በእነሱ መሀል አሁንም በጣም ጥላት አለ ሁለቱን ለማራራቅ በጣም ብዙ ስራዎች እየተሰሩ ነው። ብሩኬም ተናግሯል። ያለውን ነገር እስከ መጨረሻው ድረስ ማጥራት ያስፈልጋል ምናምን ነገር ሲል ነበረ። ትናንት ላይ ብዙ ያልጠራ ነገር አለ ብዙ ነገሮች ማለት ነው። እኔ ምለው የሆነ ሰው ሲያጣ ወይም ሲቦሳቆል ህይወት ሲያቦሳቆለው የሆነ ነገር ሳያደርግ ሲቀር የሆነ ደረጃ ላይ ሳይደርስ ሲቀር ምናምን ነገር በሰዓቱ ወይም አሁን ብሩኬና የድሮ ፍቅረኛ በምን እንደተለያዩ የምናውቀው ነገር የለም። ነገር ግን እርግጠኛ ነኝ እሷ ነች የተወቹ። እሷ ትተው ዛሬ እሷ ለምን ተመለሰች ነው ይህኒ ጥያቄ። ከተወቹ ለምን ተመለሰች? እንዲ እንዲ ምንድን ነው ነገሩ? የሰው ልጅ እኮ በነበር አይቀርም፣ ይለወጣል። እግዚአብሔር ህይወትን ይቀይራል። ዋናው የሰው ልጅ መታገስ ነው። አንቺ ቆረ ቆንዳ አሁን ላይ በልጆቹ ህይወት ውስጥ መጥተሽ የልጆቹን ህይወት መበጥበጥ በዚህ ልክ ርቀት መሄድ ለምን አስፈለገ? እኔ በጣም እያሳሰበኝ ያለው እኔ አንዳንድ ጊዜ ነገሮቹን ሳናጣራ ምናምን ማን ነው ጥፋተኛው ሳንል ብሩኬና ሀይሚ ራሱ የበለጠ እንዲጣሉ፣ እንዲጨቃጨቁ የሚያደርጓቸው በዙሪያቸው ያሉ ሰዎች ናቸው ከሌ ከሌ ከሌ ናቸው ተብሎ እንደዚህ ተነግሮኛል፣ እኔ ማለት ነው እና እንዲጣሉ እንዲጨቃጨቁ ሀይሚ ለብሩኬ የምንም አይነት እምነት እንዲኖራት ምናምን ነገር ምንም አይነት ይነት ተስፋ እንዳይኖራት የሚያደርጉ እንዲጣሉ እንዲጨቃጨቁ ምናምን። ኋላ እነዚህ ልጆች በጣም ነው የሚዋደዱት ከሚባለው በላይ ማለት ነው። በጣም ነው የሚዋደዱት። ሀይሚን ብሩኬን ታምነዋለች አለች። ነገር ግን ደግሞ እንድትጠረጥረው የሚያደርጉ ሰዎች አሉ። አንደኛዋ ይቺ የድሮ ፍቅረኛ ተብየዋ ናት። እና እሱ ፈልጓት አይደለም፣ ራሷ አፈላልጋ ቁጥር ምናምን አፈላልጋ እንደነገርኳችሁ፣ ቁጥር ለሰው አይሰጥ ውዶቼ በተለይ ደግሞ ያለፈ ነገር ካለ አሁን እናንተ ደስተኛ ህይወትን እየኖራችሁ ከሆነ በቃ ያ ሰው ጊዜ ጠብቆ እናንተ መረበሽ ይፈልጋል። ከእናንተ ጋር እንኳን ባይሆን የእናንተ ደስታን የማይፈልግ ሰው አለ። ለዛ ነው በቃ ያንን ሰው ካልፈለግነው አድራሻ ቀይሮ መቀመጥ አለቀ። እና አሁን ላይ እኔ ማለት የምፈልገው ለጉሩኬ ይቺ ሴት አታስፈልግም፣ አደለም እስከ መጨረሻው በቃ ቦላልኮ ማስቀመጥ ነው። ምንም አያስፈልግም። በአድራሿን ማጠፋፋት ምንም ማዳመጥም አያስፈልግ። እድል መስጠት ራሱ አያስፈልግም። እንደ ሀሳብ ምንም የሚሰጣት እድል የለም። እኔ ይሄንን ነው ማለት ንፈልገው። ሌላው ይሄ ሚዲያ ላይ ያለው ወዳጅ ምናምን፣ ይሄ እርስ በራስ የሚጣሉት ወይንም ሀይሜን እና ብሩኬ እንዲለያዩ ሳላለው ደፋለው ቀናለው ለሚሉት ብሩኬና ሀይሜ ለእንደነዚ አይነት ሰዎች ቦታ ሰጥተው እንደማያውቁ ነው። እኔ የሰሞትኝ እንደዚህ አይነት ወሬ እና እንደዚህ አይነት አሉባልታ እንደማያግዳቸው እና አድናቂም ሆነ ወዳጅም ሆነ ማንም ሆነ ማንም እዛ ጋር ሜንሽንም ተደረገ አልተደረገ የእነሱ ወሬ ሁለቱን ሀሳብ እንደማያስቀይራቸው ነው የሰሞት። ምናልባት እኮ ሰው የሆነ አዛኝ ቅቤ አንጓች የሚባል ነገር አለ። ድራማ በድራማ መሀል አዛኝ ቅቤ አንጓች የሆኑ ሰዎች አሉ። የሆነ ነገር አቀባዮች ማለት ነው። አንድ ሰው ስለሰማችሁ ሪስፔክት አድርጓችሁ እንጂ ስላዳመጣችሁ ምናልባት የእናንተ ሀሳብ የተሻለ ነው ብሎ አይደለም። ብሩኬ እናንተ ስታሽቃብጡ ሜንሽን ስታደረጉ፣ አጓጉል ቃላ እየጣፋችሁ ስለ ሀይሚ ሀይሚያ አታስፈልግህም ለአንተ ለህይወት ምናምን ብዙ ነገሮች አሉ ትላላችሁ። ሁሌም የምትሉት ነገር ስለሆነ እና በዚህ መሀል እሱ ያዳምጥላችሁ ራሱ ሪስፔክት ስላደረጋችሁ እንጂ በሁለቱ ህይወት ውስጥ ምንም የሚቀይረው ነገር የለም። ይሄ የሚዲያ ልባልታ ማለት ነው። ነገር ግን የብሩኬና የሚ ህይወት እያናጋ ያለው እየበጠበጠ ያለውእና በጣም የሆነ በሁለቱ መሀል ሰፋ ያለ እምነት እንዲጠፋ የሚያደርጉ ሰዎች አብረው ያሉ ሰዎች ናቸው። ስለዚህ መፍትሄው ምንድን ነው ነው? እኔ በጣም ግራ እየገባኝ ነው። መፍትሄው ምንድን ነው? አሁን ፍፄ ምሳሌ ብንጠቅስ ፍፄ ምርጥ ወንድም ነው። የእነሱ መታረቅ አስደስቶታል። እንደውም ምን አለ በጓደኛ በባልና ሚስት መሀል አይገባም በቃ እኔ ዛሬ ለመስጋና ነው የመጣሁት፣ ቃል የለኝም ብሎ ሀብቴንም አመስግኗል ምናምን። ከፊትም ከካሜራ ጀርባ ካሜራ ላይም ፍጽ አንድ አይነት ሰው ነው። እኔ ብዙ ጊዜ ነው የምሰማው፣ ፍፄ አንድ አይነት ሰው ምቀኝነት የሌለበት ምናምን ነገር እና ብዙ ጊዜ እንደውም ብዙ ጊዜ ሀይሚና ብሩኬ በርቀት እንዳይሄዱ ያው ጠብ ሲፈጠር ማለት ነው እሱ ነው በብዛት ሴት አደለች? ሀይሚ ከሀይሚ አጠገብ የሚቆመው እንግዲህ ብሩኪ አብሮ አደጉ ነው አስቡት። ይበልጡን ከሀይሚ አጠገብ የሚሆነው ፍጼ ነው አስቡት። እና እንደውም እኮ ሰው መቆም ያለበት ከአብሮ አደጉ ጋራ ነው አደለ? ግን ከሀይሚ ጋራ ነው የሚቆመው እና እኔ በጣም ነው የተደነቅኩት። ይሄንን ራሱ ስሰማ እኔ በጣም ማመን እስከሚያቅተኝ ድረስ ነው። በቃ ሰው ሲሰጣችሁ ፈጣሪ እንደዝ ነው። ለክፉ ቀን በቃ መከታ ይሆናችኋል። ተፈጣሪ ቀጥሎ ውድቀታችሁን የማይፈልግ ሰው ማለት ነው። ለማንኛውም የእናንተን ሀሳብ፣ አስተያየት በኮመንት አስቀምጡ።